ጓደኞቼን ላገኝ ነው ብሎኝ ከዛም በኋላ ሰው ነው የገደለው ምናምን ምናምን ተብሎ ታሞ እንትን ተብሎ ሆስፒታል ነው የሄድኩት ማለት ነው። ሆስፒታል በጩቤ እንትን ተወቅቶ እዛ እንደ ሞተ ነው የማውቀው። ጎርኩ እሷ ፍራጅና ፍራጅናት ማለት ብዙ የምታመልከው አምልኮ አላት። ሁለቱም ባሎቼ በዛ ምክንያት ነው ያጣሁት ማለት። አመቱ እንኳን በደንብ ተደስቼ ሳልኖር ነው የሞቱት። የፈጠረው ነገር ምንድን ነው? እኔ የተወልጅ ያደግኩት ክፍለ ሀገር ነው እና እንደ ማንኛውም ያው የክፍለ ሀገር ሰው ከተማ ሄዶ ተምሮ የማደግ ትልቅ ምኞት ነበረኝ። ያው እንደዛ የሆነው ነገሩ መጀመሪያውን፣ አዎ ከቤተሰቦቼ ጋር ያው አባቴ የገጠር ሰው ነው፣ እናትና አባቴ እንደዛ ናቸው። ብዙ ጊዜ እኛ ቤት እንትን የምትለው አክስቴ ናት። እና ትልቁ መነሻችን ማለት የጸቡ መንስኤ እኔ ወደ አዲስ አበባ የመምጣት ነገር ነው። እሷ የፈለገችው አክስቴ ወደዚህ ማምጣት እንትን የማትለው ያልፈለገችበት ነገር እንዳገለግላት ነው። ማለት አክስቴ ፈራጅ ናት እና የምትፈልገውም እድሜዋን እንትን እያለ ስለሚሄድ እኔ እንዳገለግላት ነው የተፈለገው። አው፣ የእሷን እያገለገልኩኝ ያው እሷ ላይ ያለውን ነገር እኔ ላይ መጥቶ እንትን እንዲል ማለት ነው። እሷ የምትሰራውን ስራ እኔ እንድሰራ ነው የፈለገችው። ቤተሰቦችም ያን ነገር ያው ፈልጎት ሳይሆን አክስቴ ግዴታኛ፣ ቤት እዛ ሰፈሩ ላይም በጣም ትልቅ እንትን የምትፈራ ሴት ናትና ለዛ ነው ቤተሰቦችም፣ ይሁን በቃ እሷን ያለችሽን አድርጊ ብሎ እንትን ሊሉኝ የፈለጉትን በሰዓቱ ማለት ነው እና ምንድን ነው የሆነው እኔ ከዛ ከገጠር ያው ማንም ሰው ተምሮ እንደመለወጥ እንደነገርኩ ቅድም ተምሬ ለመለወጥ ስል ወደ አዲስ አበባ መጣሁኝ ወደ እሷ መጀመሪያ ጠይቅ ያስባለ እሷ እኔ አልጠይቅኳትም ማለት እናቴ ይነግራት እንደዚህ እንደዚህ ነው መሄድ እፈልጋለሁ ብላለች ስትባል አትሄድም ብላለች እሷ ራሷ ማለት ነው ከዛም በኋላ አትሄድም አለች። ስለዚህ አትሄጅም ስትለኝ እናቴ እኔ ያለኝ አማራጭ መጥፋት ነበረ። ከዛ ማለት ነው ከዛ ከዛን ስጠፋ በሰዓቱ የተወራ ምንድን ነው ባላገባለው አዲስ አበባ ብላ ነው የጠፋችው የሚባል ወሬ አክስት ይሰማች እና ያገባችው ሁሉ አመት አይቆይላታለች ከዛም በሰዓቱ ምንም አልመሰለኝም። ያው ኑሮ ይቀጥላል አዲስ አበባ መጣሁ ማለት ነው። አዎ አዎ፣ ያገባችውን አመት አይቆይላት ብላ እንደተናገረች ሰማሁ። ያማን አወጣች ማለት ነው። ከዛም በኋላ ከኔ ቀጥሎ የሆነች ጓደኛ ነበረች ጎረቤት ኔ ሴ ልክ እሷም ትንሽ ቆይታ መጣች ማለት ነው። እሷ ናት እንደዚህ እንደዚህ ብላለች ብላ ነገረች። አይ በመጨረሻ እንትን ላይ ሂጅ አለው አባት ያርፎ እሱ እንትን ለማለት እና ከዛ በፊት ግን ምንድነው የሆነው? እኔ እዚህ መጣውም ያው ብዙ አዲስ አበባ እንደምታውቀው ትንሽ ይከብዳል ለመኖር እየሰራውኝ ሰው ቤት ገባውኝ እየሰራውኝ ለመኖር ትንሽ መኮርኪኝ። ከዛም በኋላ ከሰው ቤት ብጥቼ የራሴ ትንሽ ነገር ትምህርት እየተማርኩኝ ልክ እንትን ላይ ይሄ ምንድነው ሻይ ቡና ምናምን የሚሸጥበት ጋር ለመሸጥ መኮርኩኝ። ያም ነገር ተነሱ ምናምን ሲባል ካፌ ላይ ነው የገባሁት። ካፌ ላይ አስተናጋጅ ሆኜ ስቀጠር ትምህርቴን በዛ እየተማርኩኝ የሆነ ሰው ተዋወቅኩኝ። ጥሩ ጊዜ ማለት በሰዓቱ ስራ ቦታ እያለሁኝ ጥሩ ግንኙነት ነበረኝ። ጥሩ አስተንግዶ፣ ጥሩ ሰው ነበረ በሰዓቱ እንትን ያል ነው ከዛ ትምህርቴም ተማርኩኝ፣ ጨረስኩኝ። ዲፕሎም እንትን አልኩኝ ለተማርኩኝ ከዛም በኋላ ያው ጓደኛ ያስኩኝ ማለት ነው። እንግዲህ ጓደኛ ሲዝ ምንድን ነው የሆነው፣ በትንሽ ነገር እንትን ብለን ራሳችንን ችለን ለመኖር ነው ያሰብነው። ከዛን ስራ ወጣው ከሱ ጋር ለመኖር ብዬ ማለት ነው። ከዛም በኋላ ከሱ ጋር ትንሽ አንድ ስምንት ወር ምናምን እንደሆነን እሱ ታሙ ይሞታል ማለት ነው። ሙሉ እንግዲህ እነሱ እንዳሉት ከሆነ ሕክምና ስነ ታይፎስ እና ታይፎይድ ነው ያሉት ያው አላውቅም። ብቻ ግን በሰዓቱ እኔም ብዙ ሕክምና እውቀቱ ምናምንም ወደ ዘመን መንከራተትም አልችልም እንትን አልነበረኝም። ገዛ እንደዛ ሲሉ ታሙ ቀን ነው። በጣም ያጭር መጀመሪያ፣ ግን ሳንጀምር ግን ማለት ጓደኝነታችን ወደ ተ እንትን ከማለታችን በፊት አብረን ሰርተናል። ከዛ በሰዓቱ ምንም ህመም አልነበረውም። ከዛም በኋላ ነው አብረን መኖር ስንጀምር፣ ያው አመት እንኳን አልሞላውም። ያው ስምንት ወር ምናምን አካባቢ ይሞታል ልጁ። ከዛም በኋላ በጣም ተጎዳሁ ማለት ህይወት ይከብዳል። አብሬ ይኖራለሁ ብለህ ኑሮ ስትጀምር ብቻ በሰዓቱ በጣም ከብዶኝ ነበረ። ብዙም አማክረው ሰውም አልነበረኝም ከትምህርት ስራ ከስራ ወደሱ ምናምን ነበረ ኑሬ እና እንደዛ ሆነ። በመጀመሪያው ማለት ነው በእውነት ወደ ስራ ለመግባት በጣም ይከብድ ነበረ ማለት ከምነግር በላይ። አንድ ሰው አብሶ ሴት ልጅ ስትሆን ኑሮ ጀምራለው የራሴ የምለው ነገር ይኖረኛል ብላ ከሰው ጋር እንትን ስጀምር ያን ነገር ሳይሳካል ሲቀር ይከብዳል። በጣም ማለት በሰዓቱ የማማክረው ሰው የለኝም። ያው እንደነገርኩ ሁሉም ክፍለ ሀገር ናቸው እና በዛን ስራ ቦታ ሁኜ ብዙ ነገር የማማክረው እሱ ነበረ እና ስራ ለመግባት በጣም ጊዜ ፈጀብኝ። ማለት ከሰዎች ጋር ተግባብቼ እንትን ለማለት ማለት ነው እና ከዛኛው ስራ ቦታ ራሱ በቃ እሱን ትዝ ስለሚለኝ ሌላው ስራ ቦታ ላይ ቀየርኩ ማለት ነው። ከዛም በኋላ ከቀየርኩኝ በኋላ ስራ እንደነገርኩ ሌላ ስራ ገባሁኝ። ስራ አሪፍ ሄደልኝ። ከዛን በጣም ህይወትም እየተሻሻለ ጥሩ ጥሩ ነገሮችን በህይወቴ ላይ የመጣ ምናምን ጀመረ ማለት ነው። ማለት ያን ነገር ረስቼ ጥሩ ወደፊት እንዳይ ማድረግ ጀመርኩኝ። ወደፊት እንዳይህል ከክፍለ አገር ወደዚህ ስመጣ ህልሜን ላሳካው ነው ብዬ ያሰብኩትን ያው እሱ ቢሞትም ባይኖርም ግን ለመቀጠል አሰብኩኝ ማለት ነው። እና ቀጠለ ያው ህይወት ጥሩ ሄዶልኛል። በመሀል ሰው ተዋወቅልሃለሁ ማለት ሌላ ሰው ተዋወቅ ጓደኛ ያስኩኝ በጣም ጥሩ ጓደኛ ነው። ማለት የመጀመሪያ ኬዜን ነግሬዋለሁ። እንደዚህ እንደዚህ አይነት ላይፍ ላይ ጀምረ ነበረ እና እንደዚህ እንደዚህ ሆንኩኝ ብዬ ነገርኩት። ችግር የለም ይሄ እኮ ማንም ሰው ግን እንደዚህ ብለሽ ስለነገርሽኝ ያመሰግናለሁ። ከኔ ጋር አዲስ ህይወት መጀመር እንችላለን ብሎ ብዙ ነገሮችን እንትናለን ማለት ነው። ማለት ከእሱ ጋር እንደ አዲስ ህይወት ጀመርኩኝ። አብረን ለመሆን እንትናለን ማለት ነው። ከዛ ምንድን ነው የሆነው? በቃ እሱም ስራ ነበረው እኔም ያው ስራ እየሰራዊ ነው። ከዛም በኋላ በቃ እንደዚህ እንደዚህ ከሆነ አብረን መኖር እንችላለን፣ አንቺን ብቻሽን ከምትኖሪ እኔም ብቻን ከምሆን አብረን እንኖራለን ማለት ነው። አዎ እሱ ነው ሀሳብ ያቀረበልኝ። በዛ ላይ ደግሞ ያው እንደነገርኩ ሰው ለምደህ እንትን ስትል ደግሞ ይከብዳል እና። ብቻዬን ከመሆን ለምን ያን ነገር እግዚአብሔር ስላልፈቀደ ይሆናል እስኪ አሁን ደግሞ አዲስ መንገድ ከከፈተልኝ አይቀር ለምን ተቀብዬ እሺ ብዬ አብሬ አልኖርም በሚለው ነገር እንትን አልኩኝ በእርግጥ ቶሎ ብዬ አብረ እንድንኖር አልፈለግኩም ነበር ማለት ካለው ሁኔታ አንግል ከነበርኩበት ማለት ነው ጥሩ እየኖርኩኝ በሆንም ግን ምንም ቢሆን ያው ሴት ልጅ አደለው ስሎ እንትን አይልም ማለት ቶሎ እንትን አላልኩኝም እና አብሬ ለመኖርም ብዙ አብረን አንድ ቤት እንደገና እንትን ለማለት እየፈራውኝ ከሱ ጋር እሺ በቃ ምናምን ብዬ ብዙ ጊዜ ከፈጀም በኋላ አብረን ለመሆን ወሰንን። ማለት አዎ፣ ውስጤ ላይ ፍርሃት አለ። ምንድን ነው የትኛውም ሰው ቢሆን ብለህ ስታስብ ማለት እኔ ያለሁበትን ልክ አግብቼው ደስተኛ ኑሮ እኖራለሁ ብዬ ሳስብበት ጊዜ ነው የሞተው። ማለት ልጅ ወልጄ እንደማንም ሰው ነው፣ የራሴን ፋሚሊ መመስረት እፈልጋለሁ። ፍላጎት ነበረኝ አሁንም እንደዛው ማለት ነው። እና ፍርሃቱ አለ ማለት ደስ ብሎኝ ስኖር ደስታ የሚቀማኝ ሰው ይኖራል ብዬ ስለማስብ እሱን አስባለሁ። ለዛም ትንሽ እንቆይ ብዬ አቆይቼዋለሁ እሱን እና አሁን በሰዓቱ ትንሽ እንቆይ ብዬ ጠብቆኛል። ማለት አብሬ አሁን መኖር አልፈልግም ትንሽ ጊዜ ለራሴ ይፈልጋለሁ ብዬ በሰዓቱ ማለት ነው። ከዛም በኋላ ምንድን ነው የሆነው፣ አብረን መኖር ጀመርን። ብቻ ደስተኛም ነኝ ሰው እኔ ጋ ስላለ ያ የመጀመሪያውን ያጣሁት ነገር ስላገኘው ደስ ብሎኝ ነበረ በሰዓቱ ማለት ነው። እና ምንድን ነው የሆነው ደስተኛ ህይወት መኖር ጀመርን። እሱም ሰርቶ ይገባል፣ እኔም ከስራ ይገባሉ፣ አብረን ተያይዘን እንገባለን። ነገሮች ሁሉ ጥሩ ሄዱ። ከመጀመሪያውን የተሻለ ሆነልኝ ብዬ አሰብኩኝ ማለት ነው። ከዛም በኋላ ትንሽ እንደቆየን እንትን አልኩኝ ማለት አረገዝኩኝ አረገዝኩኝ አንድ ልጅ ወለድኩኝ። ማለት ነው ወለድኩኝ ስልክ እሱ ከሞተ በኋላ አዎ። ማለት እሱ ሞተ። የሞተበት ምክንያት እኔ አላቅም ማለት አላቅም። ስለ አብረን ነበርን እንዳለ ከኔ ጋር እያለ ወጥቶ ሄደ ጓደኞቼን ላገኝ ነው ብሎኝ፣ ከዛም በኋላ ሰው ነው የገደለው ምናምን ምናምን ተብሎ ታሞ እንትን ተብሎ ሆስፒታል ነው የሄድኩት ማለት ነው ሆስፒታል በጩቤ እንትን ተወቅቶ እዛው እንደሞተ ነው ማቀው። ዮቲ በሰዓቱ ማን እንደገደለው አላውቅ። ምክንያቱም መጠጥ ቤት ነው፣ በዛ ላይ ጥረብሻ ነበረ። ደግሞ ወደዚህ ወደዛ ማለት አልቻልኩም። እርጉዝ ነኝ እንደነገርኩ እርጉዝ ነኝ ማለት ነገሮች ሁሉ ጥሩ ሄደልኝ ነበረ። ያው እሱ እንደዛ ሲሆን እኔ ማመን የከበደኝ ማለት እንዴት ነው የሰው ልጅ እንደዚህ አይነት ነገር ሊገጥመው የሚችለው። በዛ ላይ እሱ ወጥቶ የሄደው ጓደኞችቼ የላገኝ በላይ ነው። ሲቀጥል ደግሞ በቃ እያልታሰበ ነገር ነው የሆነብኝ፣ ለኔ ማለት ነው ማለት ይሄ ያለ አይደለ? ለማመን የሚከብድህ ነገር አለ አይደለ? የሆነ ነገር እንትን ብሎ ሆኑ ማለት ብቻ እኔ እንጃ አላቅም። በሰዓቱ ምንም ላስብ ምንም ልል አልችልም። የሆነ ድቡዳ እንደወረደብኝ ነገር ነው አርጌ ያሰብኩት ማለት ነው ሆስፒታል እንደሄድኩኝ እዛ በደም እንትን ተብሎ ምናምን ጓደኞቹ ብጠይቃቸው እንደዚህ ተጣርቶ ነው ምናምን ተጣርቶሽ እንደዚህ ሆኖ ማለት በሰዓቱ በጣም ወዴ ደግሞ እንትን ብለዋል። ማለት እዛ ትንሽ እንደቆየ አንድ ሳምንት ምናምን ታመመ አይችልም ማለት ጓደኞቹ ራሱ ሊያስረዱኝ አልቻሉ። ካለሁበት ሁኔታ ግን እንደዚህ ነው እንደዚህ ነው ሊሉኛል ደርሼ ነበረ። አው ማለት ከእሱ ጋር አብረን ከመገባታችን በፊት ነው ግንኙነት የጀመር ነው አብረኝ ከመኖርሽ ነበር ጥሩ ህይወት እየሄደልኝ ነበር። እና እንደዛ ሆስፒታል ላይ ሳየው ማለት ለማመን ነው የከበደ። ምን ሆኖ ነው? እንዴት ነው እንደዚህ የተፈጠረው? ምክንያቱ አሁን ጓደኞች አግኝቻለሁ አግኝቼ ልምጣ ብለው ሄደው የሄደው ማለት ነው። ከዛም ጓደኞቹ ብጠይቃቸው ምንም ሊያስረዱኝ አልቻሉ። በሰዓቱ እንደዚህ እንደዚህ ነው ምናምን ምናምን ተጣልቶ ነው ምናምን ብሎ እነሱ ራሳቸውም ትንሽ ትንሽ ተመቷል፣ ግን እሱ እንደዛ የሆነበት ኬዝ አልገባኝም። በሰዓቱ በጣም ከብዶኛል፣ ማለት ማልቀስም ፈልግሃል አይደለ? በቃ መሆን እንትን ማለት ነው፣ ይቸገረኝ ማለት ነው። እና ቤተሰቦቹም ስመጡ ያለውን እንትን ማለት የክስ ሂደቱ ማን እንደዛ እንዳረገ ምናምን እኛ እንትን እንለዋለን አሉኝ። አንቺ በሰላም ተገላገይ ምንም ቢሆን ልጁ ልጃችን ነው ብለው እንትን አሉ። ያው ያለውን ፕሮሰስ በሙሉ እነሱ ያዙልኝ ማለት ነው። የተጣለ ማት ማንትን እንዳለው እንደዛ እንትን አሉ። ያው ብቻ በጣም ይከብዳል። እንደዚህ አይነት ህይወት የሰው ልጅ አለ ወይ ብዬ አስባለሁ ለእኔ ለራሴ ማለት እንዴት አንድ ሰው በህይወቱ ላይ እንደዚህ አይነት ችግር ይገጥመዋል? እንዴት ነው እንደዚህ የሚሆነው? በእርግጥስ፣ ይሄ ነገር የሆነ ነገር አለው ከጀርባ ብዬ እንዳስብ አድርጎኛል። ተኛ ጊዜ መጣ። አዎ መፈራው ነገር ምንድን ነው? እኔ የነሱ ማለት የአክስቴን እንትን አልፈልገው። እኔ እሱ አገልጋይ መሆን አልፈልግም። እሱ አገልጋይ ማለት እንደነገርኩ እሷ ፈራጅ ፈራጅናት ማለት ብዙ የምታመልከው አምልኮ አላት። ያው በገጠር ደግሞ አምልኮ ያለው ሰው ትልቅ ቦታ ነው የሚሰጠው፣ ካለው ሁኔታ ከነባራዊ የባህል መሰረት ማለት ነው። እና እኔ ከእሷ ጋር በምንም ነገር እኔ አንድ እግዚአብሔር ነው የማምነው በማምነው አምላክ ነው ሄድኩት። ነገሮችን ሁሉ እንደዚህ ይሆናል ብዬ ደግሞ አላሰብኩም። እውነትስ ይሄ ነገር ነው ወይ ማለት ሁለተኛ ክስተት ነው እኔ ላይ እየተፈጠረ ህይወት በጣም ከብዶኝ ነበር፣ በጣም ያስጠላ ነበረ። አስበው ማለት ልጅ ወልደህ አባት አለመኖር በጣም የሚከብድ ነገር በጣም ከምነግርህ በላይ። ከዛ ያደረኩት ምንድ ነው? እንደነገርኩህ ፍርሃት አለኝ ማለት ይሄ ነገር ምንድን ነው? ከእኔ ላይ የሚፈጠረውን ነገር ምንድን ነው? እውነት ተሰጥቶኝ ነው ወይስ ያ ነገር ነው? እንደዚህ ህይወቴ ላይ ምስቅልቅሉ። እንደምልህ ሀገር ላይ በጣም የምትፈራ ናት በክፍለ ሀገር አክስቴ ለምን እንደሚፈራት አይገባኝም። ያን ነገር ረስቼ ህይወት ለመቀጠል ብዬ ነው እዚህ የመጣሁት። ልጄን ሳሳድገው ራሱ መፍራት ጀመርኩ። እንደነገርኩ ያን የነበረኝ ሁለቱም ባሎች በዛ ምክንያት ነው ያጣሁት ማለት፣ አመቱ እንኳን በደንብ ተደስቼ ሳልኖር ነው የሞቱት። እና በጣም ከብዶኛል። አብሶ የዚህ የልጄ አባት እንትን ማለት በጣም ከበደኝ። ማለት ከምነግርህ በላይ በጣም ስሜቱ እንትን ይላል። እና ልጄን ሳሳድገው መፍራት ጀመርኩ። ምክንያቱም ምንም ቢሆን ልጅ ነገ አባቴ የት አለ ብሎ መጠየቅ ይጀምራል። እንደ ኖርማል ሰው ደግሞ ይዘኸው እንትን ስትል አባትነት ሲኖረው ደስ ይላል። እና ምንድነው ያደረኩት? በቃ ልጄ እየሰራው ላሳድገው ብዬ በቃ ራሴን ወሰንኩኝ ማለት ነው። ልጄን አስአድጎ አሁን የሶስት አመት ልጅ ነው እና ስራ ስሰራ እያቁመ ቆያ እንትን ብዬ ምናምን ነበረ በሰዓቱ የሚሰራው ማለት ነው። ከዛም በኋላ ይህን ችግር ምናምን ሲደራረብብኝ ምን አሰብኩኝ፣ የሆነ በሃይማኖት ጠንከር ያለ ልጅ ነበረ ማቀው እና ይሄ ነገር ምንድን ነው ብዬ ማማከር ጀመርኩኝ ማለት ነው በስጋ ማለት እሱ ከኔ የተሻለ ስለ ሃይማኖት እውቅና ስላለው ነገሮችን እንዴት ይሆናል ማለት እንዴት ላርግ ይሄን ነገር ይሆናል ብለህ ታስባለህ ወይ? እኔ ላምንበት አልቻልኩ፣ ፍርሃት አለኝ በእርግጥ ምክንያቱም ምን እየሰራው ነው በህይወቴ ላይ እንዴት እንደዚህ የሚፈጠረው በሚለው ነገር ላይ ማለት ነው። ከዛ እንዴት እንዴት ነው የሆነው ምናምን አለ ያለው ሁሉ ነገር አስረዳሁት፣ እንደዚህ እንደዚህ ነው የሆነው ማለት ከገጠር እዚህ ድረስ የመጣሁበትን ነገር ሁሉ ነገርኩት ማለት ነው። ከዛ ምንድነው ያለኝ፣ አይዞሽ በቃ ይሄ ነገር አይፈጠርም ሲጀመር ነው። አንቺ እግዚአብሔር የምታምኚ ከሆነ ምንም አትሆኚ ምናምን ብሎ ነገሮችን ሁሉ ሊያበረታታን ጀመር። እሱ ራሱ አላምንበትም እንደዚህ አይነት ነገር አትፍሪ ምናምን ብሎ ማለት ነው። ከዛም በኋላ በቃ ሽቢ እሱ ጋር እንትን እያልኩኝ ምናምን ምናምን ከእሱ ጋር እየተቀራረብ ነገሮችንትን እያሉ ሲሄዱ ዋቂ ነው። ደግሞ ሁለተኛ ነገር ደግሞ አንቺ እንደዚህ የምታምኝ ሰው ከሆንሽ ቦታ መስጠት የለብሽም ለእንደዚህ አይነት ነገር ማለት ይሄ ይፈጠራል። ይሄ ተራ ወሬ ነው፣ ምንም እንትን አትበይ ምናምን አለ እሱ ራሱ ማለት ነው። በቃ መንኩት እሺ ጥሩ ነው ነገሮች ብዬ ከዛም በኋላ ከሱ ጋር መቀራረብ ጀመርን። ግን እንትን ስለ እግዚአብሔር ቃል ይነግረኛል። እንደዚህ እንደዚህ ነው ይለኛል። ልጅም ጥሩ አባት እንደሚሆነው ነገር ይነግረኛል ማለት በእንደዚህ አይነት ነገር እንትን እንዳልል ብለው ማለት ነው። በጣም ጥሩ ተቀራረብን፣ ጥሩ ሂደት ሄድን። ያው እሱም እኔም በሰዓቱ ምንድን ነው ያለኝ ችግር የሚያራግፍልኝ ሰው ማለት ሀሳቤ ነው። እንደዛ ነው የፈለግኩት፣ ማለት አይዞሽ የሚለኝ ሰው ፈልጋለሁ። ያለውን ነገር ምንም ላምን አልቻልኩ፣ ማለት ነገሮች ሁሉ እየተደራረቡ እየተደራረቡ ጭራሽ አንደኛውም እንደዛ ነው ሁለተኛውም ተደገመ ማለት ነው። እና አይዞሽ የሚለኝ ሰው ያስፈልገኝ ነበረ። ክፍለ ሀገር ለመሄድ ምንም ሀሳብ የለኝም አልነበረኝም በሰዓቱ በጣም ይከብደኝ ነበረ እንደነገርኩ እና አብሶ ደግሞ የአክስቴን ፊት ማየት አልፈለግም። እጂ፣ ቤተሰቦቼ እንዳሉ ሆኖ እናት አባቴን አሉ፣ ያው ግን የአክስቴን ፊት ማየት አልፈለግኩም። ከዛም ከሱ ጋር ያው እንደነገር ብቻ ሳይሆን አለ ፍርሃቱም ራሱ ማለት ምንድን ነው የሆነው? እሱ ጥሩ ሰው ነው እንደነገርኩ፣ የሃይማኖት ሰው ነው። በእንደዚህ አይነት ነገር አያምንም። ነገሮችን ሁሉ ያቀልልኛል። እንደዚህ እንደዚህ ተብሎ ነገር የለም፣ እንደዚህ ሊሆን አይችልም፣ ሰው ስላለ ብቻ ይሳካል ብለሽ አታስቢም ማለት ያለኝን ስጋት ነገርኩት። እንደዚህ እንደዚህ ሁኛለው እና ያን ነገር እንደዚህ እንደዚህ የተፈጠረው የእርግማን የተራገመችው በህይወቴ ላይ የተከሰተ ይሆን ወይ ነው ማለት እሱ ጋር ያለኝ ግንኙነት እንዲስተካከል የልጄም አባት እንዳገኝ ብዬ ማለት ነው እሱም እንደገና ጥሩ ኑሮ ኖራለሁ ብዬ ሳስብ እንትን አለ ማለት ነው። ማለት እሱም በመኪና አደጋ ህይወቱ አለፈ። ሶስተኛውም ማለት ነው። አይ ሲሻገር አይደለም መኪና አለው እና እንደነገርኩ አገልጋይ ነው። ያው ሲጨንቅ ጊዜ እዛ ጄን ያገኘሁት ነገሮች ሁሉ ያቀለለልኝ እንደነገርኩ አገልጋይ ነው እንጂ እንትን ያን ያህል እንትን የለውም። ማለት እንደዚህ የቤተ ክርስቲያን እውቀት ያለው ሰው ነው እንጂ አገልጋይ ነው፣ ስለ የእግዚአብሔርን ቃል የሚያቅ ነው ማለት ነው። እና መኪና ይዞ ከዛ ንትን ከቸርቹ ሲወጣ ነው እንትን ያለው ማለት፣ ለማመን የሚከብድ ነው ማለት። ይሄን ነገር የሆነ ምንድን ነው በቅርቡ ጊዜ ነው። እኔ አሁን እዚህ ላይ እያሰብኩት ያለሁት ይሄ ነገር ምን ተፈጥሮ ነው ምን አርጌ ነው እንደዚህ እየሆነ ያለው ወይስ በእርግጥ እንዳለበት ማለት ሰው ጋር ስቀር በጣም እንትን እያልኩኝ ነው። አብሶ ወንድ ጋር ስቀር እንደዚህ ነገሮች ይፈጠራሉ ብዬ ማሰብ ጀመርኩኝ ማለት ነው። ማለት እሱ እንትን ሲል ሲሞት በእርግጠኝነት እርግማን መሆኑን የሚያወቁ ጀመራ ያደረኩት በቃ በጣም ራሴ እስከምስት እንትን አልኩኝ እና ከዛም በኋላ ምንድን ነው ያደረኩት ክፍለ ሀገር ደውዬ ስልክ ከገጠር እዛ ከተማ መሀል ላይ ሄደህ የሚደወልበታል። አንዳንድ ቤተሰቦች ይህን በሱ ነው የማገኛቸው። ምንድን ነው ያልኳት፣ በቃ እናቴ ይሄ ነገር ጠይቅልኝ ያልኳት። አክሲ ሞት አፋፍ ላይ ያለች ሴት ናት፣ አሮጊ ማት ትልቅ ሰው ናት እና በቃ ለእኔ ስትይ ህይወቴ ላይ እንደዚህ ምስቅልቅሉን የምታወጡት እኔ ምን አርጌ ነው? ምን በድያቸዋለሁ? እኔ እንደሰው እንድኖረው ሰው ተደስቼ መኖር ማልችልበት ምክንያት ምንድን ነው ብዬ ነው የጠየቅኳት። እና ጠይቅልኝ አልኳት። በጣም እያለቀስኩኝ ነው በሰዓቱ የነገርኳት ማለት ነው እናቴ እና እናቴ ምንድን ነው ስትነግረኝ፣ አክስቴጋ እንደሄደች አክስቴጋ ሄዳ ይሄ ነገር ምንድን ነው እንደዚህ እንደዚህ የተፈጠረበት መንገድ በምንድን ነው? ምን አድርጋሽ ነው ልጅ ያለ እንትን የምታስቀሪያት? በዛ ላይ እድሜዋ እንትን እያለ ነው ማለት እየሄደ ነው እና ልጄ እንዴት ያለ ወግ ማረግ በደንብ ሳትደሰትበት ህይወቷ እንደዚህ የሆነች ያለው በምንድን ምክንያት ነው? ለምን አንቺ እርግማኑን አታጠፊላትም አለች። አክስቴ እንትን ልትል አልፈለገችም። ማለት የእኔ እንደዛ መሆን ያስደሰታት አይነት ስሜት ነው። እናቴ ስለምናት ያ ሁሉ ነገር ስትናገራ እንትን አለች። ከዛ በቃ አልሰማም ማለቻት፣ ለሷ ለእናቴ ማለት ነው። እና ደውላ ተመልሼ ስደውላቸው ገጠር እኔ እንደዚህ እንደዚህ ብላ አልሰማም አለች ስለዚህ ያለ ሺህ አማራጭ ራስሽ መጥተሽ ነው መለመን ያለብሽ አለች ልጅ ጓደኛ አንድ ቻ ብራ የሚሰራ ልጅ ነበረች ያው መቆያ ስላለ ያው አዳር ብቻ ከሷ ጋር ተንዴል ብዬ ልጅን አስገምጬ የጠላሁትን ህይወት ገጠር ሄድኩኝ ማለት ነው ገጠር ሲሄድ ማለት ፊትዋን ሳያት ራሱ ልክ አለ አደለ ይሄ የነፍሰ ገዳይ አይነት ስሜት እንደዛ ነው የተሰማኝ በቃ የሆነ ነገር አርጊያት አርጊያት እስከ ማለት ማለት ነው እና እናቲ በጣም አይዞሽ፣ በቃ ተረጋጊ። እነዚህ ህይወቴን በሙሉ ምስቅልቅል ለምታወጡት ለምንድን ነው አልኳት። በቃ ምን አርጊያቸዋለሁ እኔ ያን ያህል ምንድን ነው ያጠፋሁት? ምክንያቱም ያጠፋሁት ምንም የለም። ህይወቴ ልቀይር ብዬ ነው የወጣሁት፣ እንደ ማንም ሰው ተምሬ ራሴን ለመለወጥ ያን ያለ ህይወትን ለመተው ማለት ነው። አክስቲ ስታየኝ ልክ ባላት ሁኔታ እንደተደሰተች ነው ማለት እኔ ባለሁበት። ሰው እንዴት ነው የሰውን ሀዘን የሚያስደስተው? እኔ ምንም ቢሆን ገጠር እያለሁ አገልግያታለሁ፣ ማለት እንደ አክስት ታዝዣታለሁ፣ ሰርቼላታለሁ፣ የፈለገችው ብትለኛ እመጣላታለሁ፣ አረግላታለሁ። እና ልኬ የደስታ አይነት ነገር ነው ያየሁባት በፊትዋ ላይ ማለት ነው። ይህ ሁሉ ችግር እኔ ላይ ደርሶ እኔ ምን አድርጌሽ ነው ብዬሽ ነው የጠየኳት። እኔ ምን በድዬሻለሁ? ይህን ሁሉ ህይወቴ ምስቅልቅል የወጣሽው ለምንድን ነው ነው ያልኳት። ምክንያቱም ያን ያለው ነገር እርግማኗ እንደሆነ ገብቶኛል። ሶስተኛ ጊዜ ባል ብቻዬን አትቻለም። መጀመሪያ ደስተኛ ህይወት እኖራለሁ ብዬ ሁለተኛውም ሶስተኛውም አሁን ምንድን ነው ልክ ሳያት እንትን ስሜት በቃል አደለም። የራሴን ህይወት እንደዚህ ምስቅልቅሉን ያወጣችው ራሷ እንደሆነች ነው የገባችው። ምክንያቱም በእኔ ሀዘን ልታዘን ይገባ ነበራ። እኔ ሳዘን ልታዘን ይገባ ነበር እኔ ስታይ ልክ የደስታ ፈገግታን ያሳየች ምረ ጥያቄ እኔ ምን አርጊሻለው? ነበር እናት ያለች። ሌሎች ዘመዶቻችን ነበሩ፣ እኔ ትጠይቅልኝ ብዬ እናቴን እምቢ ስላለቻት እኔ ራሴ እጄ ቤተሰብ እጄ ትጠየቅልኝ ነው ያልኩት። በቃ እኔ ያጠፋው ጥፋት ምንድን ነው? ለእሷ ምን አርጊያት አለው ይህ ሁሉ ህይወት ምስቅልቅሉን ያወጣችሁ ልጄን ያለ አባት አስቀረችው። እኔም ደስተኛ ህይወት እንዳልኖር ወንድ ሁላ ከቀረብኩ እንደሚሞት አይነት ስሜት እየተሰማኝ እየኖርኩኝ እኔ ምን አርጌያታለሁ አልኩ። ምንም አላረግሽም፣ ግን የረገምኩሽን እርግማን እንድትሸርልሽ ከፈለግሽ አለች፣ ወይም ደግሞ እንዲነሳልሽ ከፈለግሽ ሁለት አመት እኔ ቤት አገልጊ አለች። እንዴት ነው እኔ ሁለት አመት እሷን ኑሮ ማገልገል ማገልገል ማለቷስ ምን ማለት ነው ብዬ እናቴ በጣም ለመነቻት። በጣም ነው ለመነቻት፣ ተይ ልጅ የሚማሪልኝ የሉም በቃ ተይ ይቅር ብያት፣ ህይወቷን ትኖርበት። እድሜዋ እየገፋ ነው የሚሄደው፣ ደስተኛ ኑሮ ትኖርበት። ምክንያት ሴት ልጅ እኔ ነኝ፣ እቤት ሌሎች ወንዶች ናቸው። እና አይ በቃ እኔ አንዴ ተናግሬያለሁ፣ ሁለት አመት እኔ ቤት ታገልግላለች። ሁለት አመት እሷን ከማገለግል፣ ሁለት አመት ልጅ አሳድጌ ጥሩ ደረጃ ላይ ባደርሰው ይሻለኛል። ትቻቸው ጣሁ። ምን ላይ ነው ያለው? ፍርሃት ውስጥ ነው በእርግጥ ልጄን እያሰደኩኝ ነው። የራሴ ምለው ኑሮ አለ የኖርኩኝ ነው በትንሹም ቢሆን ማለት ነው። ግን ያን ህይወት ቀጥዬ እንደገና ግብቼ መኖር እንትኔን ግን በቃ ወንዱ ላመቅ ብቀርብ የሚሞት አይነት ስሜት ነው የሚሰማኝ ምክንያቱም እሷ ግማ ነው እንትን እንዳትለው ሁለት ዓመት አገልጌ ብለኛለች። እኔ ደግሞ ያን ነገር አልፈልግም ጥዮ መጥቻለሁ። እዚህ ጋር ምንድነው የሆንኩት? በቃ ሰው መፍትሄው እንትን እንዲል የሚፈልገው በእርግጥ ይሄ ነገር እየሆነ ያለው በህይወቴ በሷ ምክንያት እርግማን ነው ወይ ወይ ስለተጻፈልኝ ነው ምክንያቱ ነ እዚህ ጋር ወንድ ለመቅረብ እየፈራው ነው ልጅ የራሱ ሳሳድገው በየአመቱ እንትን እያልኩኝ እየፈራው መጣው ማለት ምን አይነቱ ኖሮ ነው እየኖርኩኝ ያለው? በእርግጥ ያን ነገር እንደዚህ ሊፈጠር ይችላል ወይ እና ብቻ ከወንድ ልጅ ለመቅረብ በጣም እየፈራሁ ነው የመጣሁት። ሰው ከቀረብኩ እንደዚህ ሊሆን ይችላል ሊሞት ይችላል፣ ከዛም በኋላ መጎዳት አለ ብዬ ያው ከልጄ ጋር አሁን ኑሮዬን እየቀጠልኩ ነው በዛ መልክ። እና ሰው እንትን እንዲለኝ ብዬ ነው የመጣሁት። ማለት ይሄ ነገር ምንድን ነው? በእርግጥ እንደዚህ አይነት ነገር አለ ወይስ እኔ ህይወት ላይ ብቻ ነው የተፈጠረው? እኔ አላውቅም፣ ብቻ ሰው እንትን እንዲለኝ ነው።